ይህ ጋር አቅርቤ ላሳያችሁ። ቅጠሉ ይህ እሾህ አለው፣ በነገራችን ላይ እሾህ አለው። ይሄ ነው ማለት ነው። ሰላም ጤና ይስጠልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ያለም ዳርቻ ሰላማችሁ በዚህ ይበልልኝ። እንዴት ናችሁ ዳናችሁ ሆይ? ዛሬ ባዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ምንድን ነው? ባለፈው የነን ቅጠል ፖስትቼ ነበር ማለት ነው። ይሄ ቅጠል ሰድር ይባላል ማለት ነው። ቅጠሉ በአረብኛ ሰድር ይባላል። በኢትዮጵያ ደግሞ እንግዲህ የየአካባቢያችን ቋንቋ ስለሚለያይ ምን እንደሆነ አላቅም ስሙን ቁርቁራ ቅጠል ይባላል መሰለኝ። አብዛኛውን ኮሜንት አይቻለሁኝ እና ቲክቶክ ላይ የቦሰድኩትን የቁርቁራ ቅጠል ነው የሚባለው ምናምን ስትሉኝ ነበር ማለት ነው። እና እንግዲህ እኔ በማውቀው የቁርቁራ ቅጠል ወይንም ደግሞ ሰድር በአረበኛ የሚባለውን ቅጠል ላሳያችሁ ነው ማለት ነው። ብዙዎቻችሁ ጥያቄ የጠየቃችሁ ስላለ በጥያቄያችሁ መሰረት አሳያችኋለሁ ማለት ነው። እስኪ ጥያቄዎቻችሁን ለማንኛውም እንዳረሳው አንድ ሁለቱን ጥያቄዎች እና ልመለስ ማለት ነው። የመጀመሪያው ኮሜንት ምንድን ነው አንቺ የት ነሽ ሳውድ አለ የት አካባቢ ነሽ ትለኛለች ጋ እኔ ያለሁት ዱባይ ነው እንግዲህ ዱባይ ካለ ሳውድም አለ ብዬ አስባለሁ ማለት ነው ዱባይ ነው ያለሁት እና ቅጠሉን ራሱ እኔ አላውቀውም ነበረ ያው በቪዲዮ ላይ ነበረ የማውቀው ያው ብዙዎች ፖስት ያደርጉታል ዩቱብ ቻናል ላይ እና የተደረደ ለጸጉር እንደገና ደግሞ ለፊት ምናምን እያሉ ሲፖስት ታያላሁ። እንደገና ደግሞ ሻይ ላይም ተደርጎ ይጠቀሙታል። አልመሰለኝና አጋጣሚ እኔ ያወቅኩት እራሱ እንደዚህ ቅርብ ያለ አይመስለኝም ነበር እና በሩቅ ያለ ነበር የሚመስለኝ በቪዲዮ እንደዚህ ሲያስተምሩ ልጆች፣ ለጸጉር ያለው ጥቀሜታ ለሻይ ጋር ተጠቅሞ ለጤና ያለው ጠቀሜታ ምናምን እያሉት ሲያስተምሩ እንዴት በቅርብ የሚገኝ አልመሰለኝም ነበር እና አንድ ጊዜ አጋጣሚ ሴትዬ ዛፉን አሳየችኝና ይህንን ቅጠል በቃ ነገር አጠራቅሚልኝ አለችኝ፣ ማለት ነው። አይታችሁታል የለቀኩትን ቪዲዮ በፊት ቲክቶክ ላይ ማለት ነውና እሱን ለምንድን ነው ለምንፈልገ ሾ ነው ይሄን ለምን ይጠቅማል ስላት፣ እሾ ደግሞ አለው እንደ ሾ እኮ ይወጋኛል ለምንድን ነው ስላት፣ ፈልገዋለው ለጸጉርም አሪፍ ነው፣ ሻይም ላይ እያደረግን እንጠጣዋለን። እንደገና ደግሞ ብቻ ለብዙ ነገር አለችኝ ማለት ነውና እሺ አልኩኝና ሳጠራቅምላት ምንድነው የሚባለው ስሙ ስላት ሰድር ነው አለች። በነሱ በአረበኛ ማለት ነው፣ ሰድር ነው የሚባለው። ሰድር ሰድር ዲያይ ነው እኔ እንጃ፣ ብቻ ሰድር ሰድር የሚለውን አስታውሳለሁ። ሰድር ነው ስትለይ ቲክቶክ ላይ ስፖስተው፣ ግን የቅርቁራ ወይንም ሰድር ነው የሚባለው አሉኝ። እንግዲህ ቅጠሉን አሳዩኝ ነው ያላችሁኝ። ቅጠሉን መጨረሻ ላይ አሳያችኋለሁ። በዛ ምክንያት ነው ቅጠሉን ያኔ ዛፉን ያወቅኩት ለማለት ፈልጌ ነው እዚህ ጋር ማለት ነውና ዛፉን ያወቅኩት በዛ መሰረት ነው። ሴትዮ የነግራኝ ነው እንጂ አሁን ብዙ አመት ተቀምጫለሁ እዚህ ቤት እስከ ዛሬ ድረስ አላቅም። ያ ዛፍ የሰድር ወይንም የቁርቁራ ቅጠል መሆኑንና ለጸጉር ወይንም ለሌላ ነገር ጥቅም መዋሉን አላቅም። ዝም ብሎ ተራ ዛፍ ነው የሚመስለኝ ማለት ነው። ተምሮ ምናምን ጋር በዚህ በጓሮ በኩል አለ ማለት ነውእና እኔም ያንን ዛፉን ላሳያችሁና ምናልባች አትክልት ምናምን ያለበት አካባቢ ሊኖር ይችላል ማለት ነው። እና ማየት ትችላላችሁ። ወደ አትክልት ወዳለበት ቦታ ወደ ጓሮ ወይንም ደግሞ አትክልት ስታጠጡ ምናምን ነገር ሊኖር ይችላል። በተለይ መዳን ቤት ያላችሁ ልጆች በግቢያችሁ ዛፍ ምናምን ነገር ካለ ይኖራል በእርግጠኝነት ማለት ነው። ምክንያቱም እዚኛ ሰፈር ብዙ ነው ያለው ማለት ነው። እና እዛ ጋር ማየት ትችላላችሁ። እኔም የማሳያችሁንም ቪዲዮ አስተያየታችሁ መኖር አለመኖሩን ማረጋገጥ ትችላላችሁ ማለት ነው። ሁለተኛው ደግሞ ኮሜንት ምንድን ነው የሚለው? ሁለተኛው ኮሜንት ደግሞ በእባክሽ በፈጠረሽ ዛፉን አሳይኝ ነው የምትለኝ ውዳቴ። የኔ ውድ አሳይሻለሁ፣ ችግር የለውም። እናንተ ጠይቁኝ እንጂ የምትፈልጉትን ነገር አሳያችኋለሁኝ። እኔ ለማሳየት ዝግጅት ነኝ ማለት ነው እና ቻናሌን ው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ሼር አድርጉ። እንዲሁም ብዙ ልጆች ደግሞ የሚፈልጉት ስለሚኖሩ ሼር አድርጉት። አሁን ወዴት እንዳለን ዛፉን ላሳያችሁ ማለት ነው። እንግዲህ ያ እየቀረጥኩኝ ልሄድ መሰለኝ ነው ፉን ላሳያችሁ ልሄድ ነው ማለት ነው። ወይ ፀሐይ ነው ግን ፀሐይ ነው ግን፣ እስኪ የሚታያችሁ ከሆነ የእኛ ሽፈራውን ይሄ ነው። ይሄ ከ ከግቢ ውጭ ያለው ነው። ቀረብ አድርጌ ላሳያችሁ። ቆይ የሚለያችሁ ከሆነ ማለት ነው። ይሄ ነው። ቆይ እዛ ጋ የሚቀርብ ስላለ እዛ ላይ ሄድና ላሳያችሁ ማለት ነው። ይሄ በደንብ አይለይም። ይሄው እዚህ ጋ አለ። ኮተት ነው ግቢያችን ግን ቤት አባት ይላል ሰው። እዚህ ጋር አለ፣ እሾህ አለው ደግሞ ቅርብ አድርጌ ላሳያችሁና እናንተ ቅጠሉን እዩት። እዚህ ጋር የተምር ዛፍም አለ። ይሄ ነው ዛፉ ማለት ነው። ይሄ ነው ዛፉ። ምናልባት የሚለያችሁ ከሆነ ማለት ነው ይለያል። ያ ማለት ነው እጋ ላቅርቤ ላሳያችሁ ቅጠሉ ይኸው። እሾህ አለው። በነገራችን ላይ እሾህ አለው። ይሄ ነው ማለት ነው። ፍሬ ራሱ አለው። ፍሬ ራሱ አለው። ያትች ፍሬ የትታያችሁ እንደሆነ ማለት ነው። ያትዝች ጋማ አለች። ወደቀችብኝ፣ ወደቀች። ይኸው ፍሬው፣ ይህ ይመስላል ፍሬው ይህን ይመስላል ፍሬው ማለት ነው። እንግዲህ ዛፉ ይሄን ይመስላል። ይሄን ይመስላል ዛፉ የውዛ ስር ግንዱ ደግሞ ይሄው ዛ ጋር እዚህ ግን በደንብ አይለይኝ መሰለኝ። እስኪ ከለያችሁ። ዞሮ ዞሮ አይ እሾህ ደሞ አለው ይሄ ነው ዙሩ፣ ይሄ ነው ቅጠሉ፣ ይሄ ነው ማለት ነው። አልተመቸኝም፣ ለመቀረጥ እዚህ ጋ ከፊት ለፊት የተምሩ ዛፍ ስላለ ለመቀረጥ አልተመቸኝም ማለት ነው። እና በትንሹ አሳይቻችኋለሁ ብዬ አስባለሁ። ይሄ ነው፣ ይኸው ከስር ይሄን ይመስላል፣ ከላይ ደግሞ ችን እቺን ትመስላለኝ። ይኸው ይሄ ነው እንግዲህ ግንዱ እዛ ጋር የሚታያችሁ ከሆነ አይላሰውና አላሳያችሁ፣ ግንዱን ነው ሩቅ ስለሆነ አያስታውቅም። ይሄ ነው ማለት ነው። የተምሩ ዛፍ ጋርዶኛል፣ በደንብ ግንዱን ለመቀረጥ ማለት ነው እዛ ውስጥ ይህን ይመስላል። በጥቂቱ ይህን ይመስላል። ይህን አሳይቻችኋለሁ። እንግዲህ ይህንን ይመስላል። በአካባቢያችሁ ካለ ማየት ትችላላችሁ። እሾህ አለው እሾህ አለው እና ይሄ ነው ማለት ነው ውዶቼ ያው ብቻ

ሙቀቱ ሙቀቱ ሙቀቱ አይጣል ነው። ይመር እና ይህንን ይመስላል።